በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ በክርስቶስ ክርስቲያን የተባላችሁ የቅድስት ሥላሴ የልጅነት መፍት የተሰጣችሁ በዓለም እየኖራችሁ የሰማይ አባታችሁን ክብርና ኃይል የተገለጠላችሁ የመድሃኔ ዓለም ልጆች ወዳጆች፣ በመድሃኔ ዓለም ኢየሱስ ክርስቶስ በፍቅሩና በኃይሉ ሰላም እግዚአብሔር ይረሳችሁ። እንደምን ዋላችሁ? ደምን ሰነበታችሁ? ደምን አደራችሁ? እንደየሰዓት አቆጣጠሩ መድሃኔ ዓለም ቸርነቱን፣ ፍቅሩን፣ ኃይሉን፣ በረከቱን ሰማያዊ ሞገሱን ለሁላችንም እንደየ አቅማችንና እንደየ ልባችን ሙላት ያድለን፣ አሜን። ዛሬ እንደ መድሃን ያለም ፍቅር የምንማማርበት ርዕሳችን የሚሆነው ጸሎት እንድናቆራረጥ የሚያደርገንን ፈተና በመንፈሳዊ ህይወት እንዴት አድርገን ማለፍ እንደምንችል ነው። የምንማማሩ የክፉ መናፍስት ውጊያ መካከል አንዱ ጸሎት እንድናቆራረጥ ማድረግ ነው እና መንፈሳዊ ህይወታችንን ቀጥ አድርገን እንዴት አድርገን መያዝ እንደምንችል ወይም መምራት እንደምንችል እንማማራል። ከዛ በፊት እንደተለመደው የበረከት አዋጆች አዋጆችና ድምፆችን እናሰማለን። ለበረከት ስራ ቀስቃሾችና መንገድ ጠራጊዎች ሆነን እናንተ በረከቱ ሰሪዎችም በረከቱን ተቀባይም እኛ መሀል ላይ ያለው ሰውኚ በብዙ መንገድ ብዙ ጊዜ ቆይተናል። ብዙ ሰዎች አግዛችሁናል። ቅዱስ ገብርኤል ስጦታችሁን ይቀበልላችሁ፣ ክፉን አይልታልላችሁ የበረከት የበረከት ሰዎች በረከታችሁም የማይነጠቅ ያድርጋችሁ ለቅድስ ስላሴ መንግስት የሚያበቃ ምስክር የሚሆን ያድርግላችሁ። ክፉን ኃይል ለመጣል ክፉን ዘመን ለማሸነፍ የቅድስ ስላሴ መንግስት ለመውረስ በቅድስ ስላሴ በነጭ ልብስ ለመቆም ምስክር የሚሆን ያድርግላችሁ። አሚን። እና እንደው ገና ነው የቅዱስ ገብርኤል መንበር ለቤተ ክርስቲያኑ ጄኔሬተር ሌላ ቤተ ክርስቲያን የቅድስ ስላሴ ዓመታዊ በዓል ዝክር ለማድረግ እየተንቀሳቀስን ነው። አካውንት አለ። ሁላችሁም እንደየአቅማችሁ እንድትሳተፉ በፍቅር ቃል እንጠይቃችኋለን። በአምልኮት ቃል እንጠይቃችኋለን። በቅድስ ስላሴ የአምላክነት ኃይል እንጠይቃችኋለን። ብዙ ጊዜ እንደምነግራችሁ እኔ ጥሩ አንደበት ኑሮኝ የሚያሳምን እና በእናንተ ፊት የሚቀሰቅስ ማንነት ኑሮች ሳይሆን የቅድስ ስላሴ ፍቅርና ባርኮት ነው በፊታችሁ ያቆመኝ። እንግዲህ አጋይስት አለም ስላሴ እንደማያሳፍሩኝ አምናለሁ። ይህን ስራ ሰርቼ እኔም ለበረከት እናንተም ለበለጠው በረከት ያው ሰሪዎችም ተቀባዮችም እናንተ ስለሆናችሁ እንዲያበቃን ፈቃድ ይሁንልን፣ አሜን። እንግዲህ ከክፉ መናፍስትም ውጊያዎች መካከል አንዱ ጸሎት ማቆራረጥ። ክርስትና ሁለት ጉድጓድ ተቆፍሮ ልክ እንዳይጥ ጉድጓድ ከአንዱ ወደ አንዱ የምንዘልበት አይነት ህይወት ሳይሆን ቀጥ ብሎ የሚሄድ አይነት ህይወት ክርስትና። በብዙ ፈተናዎች ውስጥም እንኳን እያለፍን የእግዚአብሔርን ክብር መግለጥ የማይቋረጥበት አይነት ህይወት ክርስትና። በጸሎት የተከበበና የሚጀመር ከዛም በላይ ከእግዚአብሔር ጋር በመነጋገር የሚመራ አይነት ህይወት ነው። ክፉ መንፈስ ደግሞ ይሄን አይፈልገው? ይህን ስለማይፈልገው ሁልጊዜ መንፈሳዊ እንቅስቃሴዎች ባደረግን ቁጥር ማንሸከመውና ማንወጣው ፈተና ውስጥ ይከተናል። መንፈሳዊ ነገር ባሰብን ቁጥር ያመናል። መንፈሳዊ ነገር ልባችን በተነሳሳ ቁጥር ይረብሽናል። ባህሪያችን ክፉ አድርጎ ስለቀረጸውና የክፋቱን አድማስ በእኛ ህይወት ውስጥ አብዝቶ ስለዘረጋ መልካም የሆነ ነገር እንዳይስማማን አብዝቶ ይዋጋል። ጸሎት ከእግዚአብሔር ጋር የመነጋገር መፍት ማግኘት ነው። ምን ያህል መፍት ነው? ከመድኃኒ ዓለም ጋር ማውራት ምን ያህል ፈቃድ ነው። ከቅድስት ስላሴ ጋር መነጋገር ምን ያህል፣ ለክርስቲያኖች የተሰጠው ክብር ምን ያህል ክብር ነው። ከፈጣሪያቸው ፊት የመቆም አቅምና ጉልበት ማግኘት፣ ይህን አትርሱ፣ አስቡት። ስለዚህ ጸሎት የምናቆራረጥበት ብዙ ምክንያቶች አሉ። ከዚህ ምክንያቶች መካከል ለምን እንደሚቆራረጥ ልንገራችሁ። ሄደን ሄደን በረከት ሲመጣ ክፉ መንፈስ ሲነካው ነገሮቹ እንደሚሟሉልን ክፉ መንፈስ መሄድ ሲጀምር የእግዚአብሔር ክብር በህይወታችን ውስጥ መገለጥ ሲጀምር ቅዱሳን ሲቀርቡን መብራን እናትነት ጥላዋን ስታጠላብን ይሄን እኛ አናየውም። ክፉ መንፈስ ያያል። ያን ጊዜ ጸሎቱ እንድናቋርጥ ያደርገ እኛ የማናየውን ሰማያዊ ጸጋ ክፉ መንፈስ ስለሚያይ ነው ጸሎት እንድናቋርጥ የሚያደርግ። እኛ ማናየውን የመድኃኒዓለምን ኃይል ክፉ መንፈስ ስለሚያይ ነው ጸሎት እንድናቋርጥ የሚያ እኛ ማንቀምሰውን እኛ በእጃችን ማንዳስሰውን የእግዚአብሔርን ድንቅ የሆነ የቸርነቱን ኃይልና የምሕረቱን ፊት ወደ እኛ ሲዞር ክፉ መንፈስ ስለሚያይ ነው ቶሎ ብሎ ጸሎቱን እንድናቋርጥ የሚያደርግ። ስለዚህ ጸሎት ማቆራረጥ የብዙ ዘመን ፈተናችን የብዙ ዘመን ፈተና ጸሎት ማቆራረጥ። ጸሎት ማቆራረጥ ማለት መንፈሳዊ ገበታን ማቆራረጥ ማለት። ጸሎት ማቆራረጥ ማለት ከእግዚአብሔር ወዳጅነት መውጣት ማለት። መድኃኔ ዓለም የገበታ ወዳጆች ብዙ አሉት፣ የመስቀል ወዳጆች ግን የሉት። ጸሎት ማቆራረጥ ከመስቀል ወዳጅነት መውጣት ማለት ነው። ጸሎት ማቆራረጥ መንፈሳዊ ህይወትን መንገዱን መዝጋት ማለት ነው። ጸሎት ማቆራረጥ የእግዚአብሔር ምሕረት መራቅ ከእግዚአብሔር ፊት መኮብለል የእግዚአብሔር ቸርነት ይብቃኝ እንደ ማለት ነው። ጸሎት ማቆራረጥ ኃይልን ማቆም ነው። ጸሎት ማቆራረጥ ጸጋን ማቆም ነው። ጸሎት ማቆራረጥ ሰማይን መዝጋት ነው። ጸሎት ማቆራረጥ የእግዚአብሔርን ፍቅር መሸሽ ነው። ጸሎት ማቆራረጥ ይበቃኛል ምሕረት ቸርነት ማለት ነው። ስለዚህ ትልቅ የክፉ የሆነ ወይም ትልቅ የሆነ የዳቢሎስ የእርካታው ምንጭ ነው እና ጸሎት ማቋረጥ ብዙ ነገር ያጠፋል። አንደኛ ጸሎት ስናቋርጥ ኃይላችን ይቋረጣል። የእግዚአብሔር ፍቅር ይቋረጣል። ምሕረቱ ይቋረጣል። ቸርነቱ ይቋረጣል። ከእግዚአብሔር ፊት እንርቃለን። የእግዚአብሔር ምሕረት ከኛ ሳይሆን የሚርቀው እኛ ከእሱ ምሕረት እንርቃለን። የእግዚአብሔር ፊት ከኛ ሳይሆን የሚርቀው እኛ ከእሱ ፊት እንርቃለን። ጸሎት ስናቁም የእግዚአብሔር የምሕረቱ እጆች ሳይሆኑ የሚቋረጡት እኛ ከምሕረቱ እጆች እንኮበልላለን። ጸሎት ስናቋረጥ እግዚአብሔር እረኛዬ ነው ይላል መጽሐፍ ቅዱስ ላይ ዳዊት መዝሙር ላይ ዳዊት 22 ላይ እግዚአብሔር እረኛዬ ነው ይልና የሚያሳጣኝ የለም። መጨረሻ ላይ ደግሞ ቸርነትና ምሕረት እነሱ ይከተሉ በህይወት የዘመን ሁሉ ይከተሉኛል ይላል። የእግዚአብሔር እረኝነት ከፊት ሆኖ እኛ እንከተለዋለን፣ ከጀርባ ደግሞ የእግዚአብሔር ቸርነትና ምሕረቱ ይከተለናል። እግዚአብሔር እኛ ሲሆን እንዲ ነው። እኛ እሱ ከፊት ሆኖ እኛ እሱን እንከተላለን። የእሱ ቸርነትና ምሕረት ደግሞ እኛን ይከተሉናል። ይሄ የሚሆነው ጸሎታችንን ቀጥ አድርገን ስንቀጥል ነው። ጸሎታችንን ስናቆራርጥ ቸርነቱና ምሕረቱ መከተል እኛን ያቆማሉ ማለት ነው። ዳንያለም ለዚህ ፈተና አይዳርገን። እሺ ቀጥ አድርገን ለመቀጠል ምን እናድርግ? የመጀመሪያው ነጥብ መንፈሳዊ ህይወታችንን ማስባረክ ነው። ያለ ቡራክ የሚሆን ነገር እኮ የለም። ምግብ ተባርኮም እንበላለን፣ ለህይወታችን እንዲስማማ ነው። ክፉ መንፈስ አብሮ እንዳይበላ ነው። ከዛም በላይ ስሙን ክብር እንድናስቀድም ነው። ስራ እናስባርካለን፣ ውጤታማ እንድንሆን ነው እንደ እቅዳችን እንደ ሀሳባችን ስኬታማ እንድንሆን ነው። ሥጋዊ ህይወትን ቀዳዳ እንድንሸፍንበት ነው። መንፈሳዊ ህይወታችን እናስባርካለን። ጸሎታችን፣ የጸሎት ህይወታችን እናስባርካለን። እንዳይቆራረጥና ዳብሎስ እንዳይቀላቀልበት ነው። አያችሁ፣ የትኛውም ነገር በመንፈሳዊ ህይወት በቅድስት ሥላሴ ቡራኬ የታጠረ ነው። ቡራኬ ሲኖር ፈቃደ ሥላሴ ይኖራል። ፈቃደ ሥላሴ አለ ማለት ለየትኛውም ነገር የቅድስት ሥላሴ ዋስትና አለ ማለት ነው። ብንከሽፍም ብናጣውም እንኳን ዋስትና አለው ማለት ነው። መድኃኔ ዓለም ክብር ይግባውና በሲኦል ውስጥም በሞት ውስጥም ሕይወትና ዋስትና መስጠት የሚችል አምላክ። ስለዚህ ጸሎታችንን ምን ማድረግ አለብን? ማስባረግ ቡራኬ ለዘላለም ከእኛ ጋር እንዲጸና የሚያደርግ ኃይል ነው። ቡራኬ የቅድስት ሥላሴን ፈቃድ በህይወት ውስጥ የሚያንጸባርቅ ኃይል ነው። ቡራኬ የመድኃኒዓለምን ይሁንታ የሚገልጽ ኃይል ነው። ይሁን አይደለም፣ ሰማይና ምድር ሲፈጠር ይሁን ብሎ ነው የፈጠረው በቃሉ ብቻ። አሁን በጸሎታችንም ስናስባርቅ ጸሎቱ እንዳይቆራረጥ ይሁን የሚል የይሁንታን ቃልና ፈቃድ እንዲገለጥ የሚያደርገው ቡራኬ ነው። ስለዚህ መንፈሳዊ ህይወታችንን ማስባረግ ጸሎታችን እንዳይቆራረጥ ማድረግ አንዱ መንከር። እስኪ እንምጣ፣ መጽሐፈ እዮብ ምዕራፍ 42 ቁጥር 12 ላይ እግዚአብሔርም ከፊተኛው ይልቅ የኋለኛውን ለእዮብ ባረከ ይላል። አስራ አራት ሺህ በጎች፣ ስድስት ሺህ ግመሎች፣ 11000 ጥማድ በሬዎች፣ አንድ ሺህ አነስታያዎች ነበሩት። አስቡት፣ ኢዮብ በብዙ ነገር የወደቀ ነው፣ የተፈተነ ነው፣ ያጣ ነው። ማጣትን ከኢዮብ በላይ ምስክር የሚሆን በመጽሐፍ ቅዱስ ውስጥ ህያው ታሪክ የለም። የማጣት ትርጉምን በህይወት ውስጥ የገለጠ ጻድቅ ኢዮብ ነው። ማጣትን ያጣጣመ እስኪበቃው ድረስ ከህይወቱ ጋር የተዋህደለት ጻድቅ ነው። ግን ከማጣት በኋላ እግዚአብሔር ባረከ የሚል ቃል አላል ከቡራኬው ሲባረክለት ቀድሞ ከነበረው እጥፍ አገኘ። አያችሁ እዮ ምኑ ነው የተባረከለት? ስጋው ህይወቱ ተባረከለት። በእግዚአብሔር ፊት ያለው ክብርና ሞገስ ተባረከለት። አያችሁ ቀድሞ ከነበረው ክብር አሁን እጥፍ ክብር አገኝ፣ ቀድሞ ከነበረው ሞገስ አሁን እጥፍ ሞገስ አገኝም ቀድሞ ከነበረው ህይወት እግዚአብሔር ከባረከለት በኋላ በመጽሐፍ ቅዱስ እስከ ዓለም ፍጻሜ ድረስ ማስተማሪያ የሚሆን ህያው የሚሆን ታሪክን በቡራኬ በኩል ሰጠው። ዛሬ ለትዕግስት ምስክር እዮም ነው። ለትዕግስት እና የማጣትን መገለጫ የሆነው እዮም ነው። የመድኃኔ ዓለም ቡራኬን በህያው ታሪክ ውስጥ የገለጠውም እዮም በትዕግስት በኩል የሚገኘውን ቡራኬ የገለጠው ጻድቁ። ስለዚህ ይሄ መባረክ ወይም ማስባረክ የትኛውንም ነገር ቀጥ ብሎ እንዲሄድና ከክብር በላይ ክብር፣ ከሞገስ በላይ ሞገስ፣ ከፈቃድ በላይ ፈቃድ፣ እንዲሁም ህያውነትን በመድኃኔዓለም ህያውነት በኩል ህያው በሆነው ባህሪ በኩል እንድናገኝ ያደርጋል። ስለዚህ ይሄ መንፈሳዊ ህይወታችን መጀመሪያ ምንድን ነው ማድረግ ያለብን? ማስባረክ አለብን ማለት ነው። ጸሎት ህይወቱን ማስባረክ ማስባረክ፣ አንተ ቸር ጌታዬ፣ እኔ አንተን ለማመስገን ብቁ ባልሆንም፣ የሚያምሩ ድምፆችን ባላወጣም፣ የተሰካካ ድቅ ቃላቶችን ባልሰጥም፣ ያንተን ህልውናና ክብር የሚገልጥ የጸሎት እና የምስጋና አንደበትም ባይኖረኝም ግን ፈቃድ ሆኖ መንፈሳዊ ህይወትን እንድትባርክልኝ ለምን አለሁኝ ብለን መጠየቅ አለብን። የእኛ ምስጋና የእሱን ክብር የሚገልጥ አይደለም። የእኛ ምስጋና በሱ ክብር ላይ ምንም የሚጨምርለት የለም። ግን የእኛ ምስጋና የእሱ ክብር በእኛ ህይወት ውስጥ እንዲገለጥ ያደርጋል። የእኛ ምስጋና የእሱ ህልውና በእኛ ውስጥ እንዲገለጥ ያደርገዋል። ስለዚህ ይሄም መለመን አለብን። መንፈሳዊ ህይወቴን ባርክልኝ፣ ክልል ዳቢሎስ እንዳይቀላቀልበት፣ ፈተናዎችን የማልፍበት አቅም እንዲኖረኝ፣ አንተን እንድገልጥ፣ አንተ በህይወቴ ውስጥ መሪ እንድትሆን ባርክልኝ፣ እንዳላቆራርጠው ባርክልኝ ብለን መድኃኒዓለም በፍቅሩ በቸርነቱ ከጠየቅነው ይባርካል። እሱ ከባረከ የትኛውም መንፈስ በእኛ ህይወት ውስጥ ገብቶ ለማቆራረጥ ቀዳዳና ሽንቁራ ያለ፣ ሁሉም ቀዳዳችን በመድኃኔዓለም ቡራኬና በቸርነቱ በኩል ይደፈናል። ክብርን ምስጋና ለመድኃኔዓለም ለሚሆንልን። አሚን። እሺ፣ ሁለተኛ ከማስባረቅ በተጨማሪ ሁለተኛ መጠበቅ መጠበቅ እስኪ የዮሐንስ ራዕይ ሁለት ሃያ አምስት ላይ ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ጠብቁ አዎ መጠበቅ በመንፈሳዊ ህይወት አንዳንዴ ክርስትና በመጠበቅ ነው። ፍቅር መሰረት ነው፣ ለየትኛውም ክርስትና ንቅናቄ ፍቅር ነው። መድኃኒ አለምን ከዙፋኑ የሳቡ ፍቅር ነው። እስከ ሞት ያደረሰው ፍቅር የመድሃን ዓለም ፍቅር ወደር የሌለው ፍቅር መሆኑን የምናውቀው ነፍሱን እስከ መስጠት ያደረሰ ፍቅር። የትኛውም ወዳጅ ሊወደን ይችላል፣ ግን ነፍሱን አይሰጥም። የመድሃን ዓለም ፍቅር ግን ነፍሱን እስከ መስጠት ነው። የእሱ ፍቅር እስከ መገረፍ ነው፣ እስከ መቸንከር ነው። የመድሃን ዓለም ፍቅር ሥጋውን ደሙን እስከ መስጠት ነው። ሥጋዬን ብሉ፣ ደሜን ጠጡ። ይሄ የፍቅር ማዕድ ነው፣ የፍቅር ስጦታ ሰው አንድ ሰው ቢወድ ለፍቅር ስጦታ ይሰጠው የለ? የመድኃኒ ዓለም የፍቅር ስጦታ ሥጋውና ደ ያንን ፍቅር የገለጠውን ወይም ፍቅር በእኛ ህይወት ውስጥ እንዲገለጥ ምን ማድረግ አለብን? መጠበቅ መንፈሳዊ ህይወት እስኪስተካከል መጠበቅ፣ መስመር እስከምንይዝ መጠበቅ፣ የእግዚአብሔር ኃይል የመድኃኒዓለም ፍቅር ከሰውነታችን ከባህሪያችን ቀድሞ ከነበረን ህይወት ጋር እስኪዋሃ ድረስ መጠበቅ ይሄ መንፈሳዊ ህይወታችን ቀጥ ብሎ እንዲሄድ ያደርገዋል። በመጠበቅ በኩል ክርስትና ቀጥ ያለ ህይወት አይሆንም። አንዴት ወርቃለ፣ አንዴት እነሳለ፣ አንዴት አጣለ፣ አንዴት ትከብራል ከመናፍስ ጋር ያለው ውጊያ ስለሆነ አንዴ ከፍ ዝቅ ከፍ ዝቅ እያለ ህይወት በዚህ ህይወት ግን የምታካብተው እውነታዎች አሉ እነዚህ እውነታዎች ናቸው መንፈሳዊ ህይወትግን ነገር ጠርገው እንድትሄድና ለጸጋ እንድትበቃ የሚያደርጉ ስለዚህ መጠበቅ ነው የእግዚአብሔር ኃይል እስኪዋሃደን ድረስ መጠበቅ ቡራኬው እስኪዋሃደን ድረስ መጠበቅ እግዚአብሔር እስኪቀርበን ድረስ መጠበቅ በፍቅሩ በኩል መጠበቅ በመጠበቅ በኩል የማይፈታ ችግር የለም በመጠበቅ በኩል የማይገለጥ ኃይል የለም በመጠበቅ በኩል የማይሰጠ ስጦታ የለም። የጸጋ ምንጭ የስጦታ መነሻ የክብርና የኃይል መሰረቱ መጠበቅ። እዚህ መንፈሳዊ ህይወታችሁ እስኪስተካከል ድረስ እየወደቃችሁ እየተነሳችሁ መጠበቅ፣ እየተፍጨረጨራችሁ መጠበቅ፣ የአቅማችሁን እየሞከራችሁ መጠበቅ፣ እያለቀሳችሁ መጠበቅ ገባ ወጣ እያላችሁ መጠበቅ። በመጠበቅ ውስጥ አንድ ቀን መድኃኔዓለም ሲገለጥ ቀጥ ያለ ህይወትን የምትይዝበትን አቅጣጫ ይዘረጋላል። ክብር ለመድኃኔዓለም ይሁን። አሚን። ሶስተኛ ነጥብ የመናፍስትን ሴራ ማጥናት። አንዳንዴ እኛ ቅድም የሆነ ጊዜ ላይ ነግሬያችኋለሁ መንፈሳዊ የሆኑ ትምህርቶች እና የእግዚአብሔር ቃል በነፃ ነው የሚሰጡ። ያለ ክፍያ ክፍያውን የምንከፍለው በህይወት በህይወት ስንከፍል ወይ መንፈሳዊ ህይወትን ስንከፍል ስንማር። አተን አደለም መማር ያለብን ሳናጣ ነው መማር። ተሰብረን አደለም መማር ያለብን ሳንሰበር ነው። ተጎሳቁሎን አደለም መማር ያለብን ሳንጎሳቁል ነው መማር። ተራኩተን አደለን መማር ያለብን ሳንራቆት ነው መማር የመጽሐፍ ቅዱስን ቃልና የእግዚአብሔርን ሕግ በህይወት ውስጥ ከተረጎም ነው። ሳናጣ እንማራለን፣ ሳንራቆት እንማራለን፣ ሳንጎሳቆል እንማራለን። አሁን ከቃሉ ስለራቀን አተን ነው የምንማረው። በማጣት ውስጥ እግዚአብሔርን እንፈልገዋለን በዛ ውስጥ እንማራለን። የህይወትን ትምህርት የምናገኘው ወድቀን፣ የህይወትን ትምህርት የምናገኘው በህይወት ተጎሳቁለን የህይወትን ትንሣኤ የምናገኘው መጀመሪያ ውድቀት መነሻችው ነው። እንደዛ እንዳይሆን ምን ማድረግ አለብን? ቀድመን መማር መማር ስላችሁ በህይወት ውስጥ ቃሉን መተግበር፣ በህጉ መመራት። ክርስቲያኖች እያጡ የሚማሩ መሆን የለባቸውም። በማጣት ውስጥ አይደለም መማር ያለብን። እዚህ የመናፍስትን ሴራ ሶስተኛ ማወቅ አለብን። አመጣጣቸውን አቅጣጫቸውን፣ የውጊያ መስመራቸውን፣ ስልታቸውን። ትናንትና በወደቅንበት ኃጢአት ዛሬ እንደገና ከወደቅን ችግር፣ ትናንትና ባጣነው ነገር ዛሬ እንደገና ካጣነው አሁንም ችግር። መጽሐፍ ቅዱስ ላይ ሁለተኛ ጴጥሮስ መልእክት ሁለት አስራ ሁለት ላይ የተፋውን መልሶ የሚልሰው ውሻ ብቻ እሪያ ከታጠበ በኋላ ወደ ጭቃነት ይገባል። ክርስቲያኖች ግን እንዲህ ካደረግን ከመጀመሪያው ፈተና ይልቅ ሁለተኛው ፈተና የባሰ እንደሚሆን ያስቀምጥልናል። ቃሉን ላንብብላችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፎ የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆናል። አያችሁ። በመድሀን የዓለም ትምህርት ከዓለም ከወጣን የመናፍስትን ሴራ ካወቅን ውጊያውን ከተረዳን አቅጣጫዎችን ካየን በኋላ እንደገና ተመልሰን በሴራው የምንወርቅ አይነት ከሆን ከመጀመሪያው ፈተናና ማጣት የኋለኛው ፈተናና ማጣት ይብስብናል ይልና ውሻ ወደ ትፋቱ ይመለሳል ይላል። ደግሞ የታጠበሪያ በጭቃ ለመንከባለል ትመለሳለች እንደሚባል ክርስቲያኖች እንዲህ መሆን የለብን። አንዴ ከወደቅን ከዛ ውድቀት መማር አለብን። አንዴ ካጣን በኋላ በአጣን ነገሩ መማር አለብን። መናፍስት እኛን የሚፈቱንን ኃጢአትና የፈተና ወጥመዶችን ማስተዋል መቻል አለብን። ስለዚህ ልክ ፊሊጶስ ሐዋርያው ፊሊጶስ ለጃንደረባው ሲተረጉምለት የመጽሐፍ ሚስጥራት ታስተውላለህን? ብሎታል ይህ ለኢትዮጵያውያን የተባለ ቃል ነው። በእውኑ ኢትዮጵያውያን ታስተውላላችሁን? አያችሁ፣ ትናንትና መናፍስት የፈተኑባችሁ የተፈተናችሁበትን ፈተና ታስተውላላችሁን? መናፍስት እናንተን የጣለበትን መንገድ ታስተውላላችሁን? ማስተዋል ነው እንግዲህ አያችሁ፣ የወደቃችሁበትን ፈተና የተሸነፋችሁበትን ነገር እሱ ያራቆተበትን መንገድ ከመንፈሳዊ ጎዳና ወስውሶ ያስኮበለለበትን መስመሩን ማስተዋል አለብን። ይሄ አንዱ ይህንን የምናቆራረጠው መንፈሳዊ ህይወት ማስቀጠያ መንገድ ነው። ስለዚህ ማስተዋል መንፈሳዊ ህይወት የብዙ ነገር መሰረታዊ የሆነ ነገር ለብዙ ነገር መሰረት ነው። ብዙ ጊዜ ነግሬያችኋለሁ። መንፈሳዊ ህይወት የነፍስ አይን በርቶ በነፍስ በኩል የምታዩበትን አቅም የምታገኙበት አይነት ህይወት ነው። መንፈሳዊ ህይወት የሌለው ሰው እና መንፈሳዊ አይን የሌለው ሰው በነፍስ እውር ነው ማለት ገደል የማይገባ እውር እሳት የማይነካ እውር፣ ጉድጓድ ውስጥ የማይገባ እውር። ገደሉን ጉድጓዱን ግን እሱም ማያየውን የሚያይለት አምላክ እየሸፈነለት ማለት ነው። እና ይህን ህይወት ትኩረት ሰጥተን ልናስቀጥለው ይገባል። አለምን የምናሸንፍበት ህይወት፣ ክፉ ሰዎችን ሀሳብ የምናከሽፍበት ህይወት፣ እግዚአብሔርን ፊት የምናይበት ህይወት የእግዚአብሔር ምሕረት ምስክሮች የምንሆንበትን አቅም የምናገኝበት ህይወት የእግዚአብሔር የምስክሩና የፍቅሩ ተቋዳሾች የመስቀሉ ተካፋዮች የምንሆንበት ህይወት ይሄ መንፈሳዊ ህይወታችን ነው። ስለዚህ በዚህ ህይወት ውስጥ የክፉ መናፍስት ውጊያ አንገት ለአንገት፣ እጅ ለእጅ ነው። እንደዚህ ስለሆነ ሁልጊዜ በትዕግስትና የመድኃኒዓለም ምሕረትና ፈቃዱን በመጠየቅ በርትተን ልንዋጋ ይገባል። መድኃኒዓለም በቸርነቱ የተባረከና በፊቱ የተወደደ ሕይወት እንዲኖረን ይፍቀድልን። አሜን መስዋዕት